ሰበር መረጃ ባህር ዳር ዙሪያ በድሮን እርምጃ ተወስዶባቸዋል። እንዲህ የምንመለከታቸው ማለት ነው። ሰላም ጤና ስጥ ለው ዲ ቻናል ቤተሰብ ተከታታዮች፣ እጅግ በሚገርም ሁኔታ መንግስት፣ ተደጋጋሚ ሰላም ጥሪ ቢያቀርብ አንቀበልም አሻፈሪ ባለው ትላይ ዛሬ የባህር ዳርን ዙሪያ በድሮን ዶጋ መዳ አድርጎ ወደ ፈርነት ቀላቀሏቸዋል ማለት ነው። መንግስት ተደጋጋሚ ሰላም ጥሪ ቢያቀርብም አሻፈሪ ብለዋል። ዛሬ የምንመለከታቸው እንዲህ እስከ መጨረሻው ተሸኝቷን፣ እንዲሁም የባህር ዳር ዙሪያ ተንቀሳቃሽ ዋና ዘፈኝ አቀንቀኝ ተዋቸው ዳኛቸውንም ጨምሮ እንደተሸኘ መረጃው መረጃ እየወጣ ይገኛል። ስለ ስለሱ ጉዳይ የምናጠናክረው ይሆናል። ነገር ግን እንደዚህ የምንመለከታቸው በባህር ዳር ዙሪያ በተወሰደባቸው እስከ መጨረሻው ተሸኝቷን። ባህር ዳር ዙሪያ የሚባሉትን ላስታውሳችሁ ዘንዘልማ ሳተላይት ከተሞች ነው የሚባሉት ናቸው፣ ወይም ስትራክቸራል ፕላን ያልተሰራላቸው ከተሞች እንደማለት ነው። በባህር ዳር ዙሪያ የሚገኙት ዘንዘልማ መውጫ፣ ወደ ጎንደር አቅጣጫ ጭስ አባይ መውጫ፣ ወደ አዴት መውጫ መሸንቲ፣ ወደ መራዊ መውጫ አካባቢና ዘጌ ዙሪያ ተብለው በእነዚህ ቀጠናዎች እንግዲህ ዙሪያውን የሚንቀሳቀሱ የነበረበት ነው። በአንድ አካባቢ ሰፍሮ አሰብሰፎ የነበረውን የፋኖ ታጣቂ በድሮን እንግዲህ ዶግ አመድ ሆኗል ማለት ነው። መንግስት ተደጋጋሚ የሰላም ጥሪ ቢያቀርብም አሻፈሪ በማለት እስከ መጨረሻው አሰናብቷቸዋል። እንዲሁም ተዋቸው ዳኛቸው ዘፋኙ ጨምሮ እየተባለ ነው። በዝርዝር ላስደምጣችሁ። ከእርምጃ ከተወሰደባቸው በተለይ ከእነዚህ ውስጥ ጌትነት ካሳ የቡድን ቲም መሪ፣ አንዷ አምላክ ማርልኝ ዘመቻ መምሪያ ኃላፊ የነበረ ነው። በቀለ ጥጋቦ ጋንታ መሪ፣ ፍቃዱ በቀለ ከዚህ በፊት የፌዴራል ፖሊስ አባል የነበረ አሁን በመከዳት ወደ ፋኑ ተቀላቅሎ የፋኑ ሻምበል መሪ የነበረው ጨምሮ ተሸኝቷል። ምን ይልክ ሙላቱ የሻምበል መሪ፣ ጥጋቦ አብያተ አባል የነበረ ሲሳይ ገብሬ በቃሉ ስም የነህ ፈንቲያ አለማ፣ እሱ የቃላቤ አጠቃላይ እስከ መቶ ሀያ አንድ የሚደርሱ እርምጃ እንደተወሰደባቸው መረጃ ወጧል ማለት ነው። ከዚህም ውስጥ ስናይፐርና ብሬኑ ሁሉ በምርኮኛነቱ መልኩ ገቢ እንደተደረገ መረጃ ወጧል። ስለዚህ አዚህ በጣም በርካታ ታጣቂዎች ኪሳር ያስተናገደበት በላይነሽ እንግሪ ባደረገችው ድንቅ ኦፕሬሽን በተጠና መልኩ ተሰብስቦ በነበረበት ላይ የተወሰደ መረጃ መሆኑ ተመላክቷንል ። ስለዚህ መንግስት ህግ የሚያስከበር ዘመቻውን አጠናቆ እየወሰደ ነው። ፋኖች ብትነቁ መልካም ነው። ህይወታችሁን እንደዚህ በብዙ በርካታ አትጡ። ትናንትና ተወስዷን፣ ዛሬም ተወስዷን፣ ገናም ይቀጥላል ህግ የሚያስከበር ዘመቻው። በተለይ አዚጋ ላስታውሳችሁ በሰሜው በወሎ ላይ በተወሰደው በነምሬ ወዳጅነ ቀኝ እጅ ወይም ክንፍ ተብሎ የሚታወቅ ከተወሰደባቸው እንዲህ የምንመለከታቸው እንዲህ ዘፋኝም ዋና መሪም አለሞ ገብሬ የነበረው ዋሴ ጫኔ ክፍለ ጦር እነዚህን ጨምሮ ማለት ነው፣ እስከ መጨረሻ ተሸኙበት። እነ ኤርሚያስ እነዚህ በሰሜው ወሎ ዋና ክንፍ በመሆን የሚሰሩ በአጠቃላይ አሁን የምንመለከታቸው ማለት ነው፣ ሲሰሩ የነበሩት በግጥምም በውጊያም አጠቃላይ ሲሰሩት የነበሩት አመድን የሆኑት አመድን የሆኑት። ስለዚህ አያዛልቃችሁም፣ ታጥቃችሁም ትንቀሳቀሱ፣ ወንድሞቻችን ህይወታችሁን በከንቱ አታባክኑ። ትልቁ መልእክት ይህ ብቻ ነው የሚጠቅማችሁ። ከዛ ውጭ የምታመጡት ለውጥ የለም፣ ፈቀቅ አትሉም። በቃ ከመዝረፍ ውጭ የክልሉን ኢኮኖሚ ከማውደም ውጭ ፈቀቅ አትሉም። ላብነት ያህል ላስታውሳቸው በምዕራብ ጎጃም ዞን ጅጋ ከተማሪ አጸያፊ፣ አስነዋሪ ድርጊት ፈጽማችሁ ነው የወጣችሁ። መሰረተ ልማት ማወደም አንዱ የስልጣኔ ወይም ደግሞ የጀግንነት መለኪያ አድርጋችሁ ከወሰዳችሁ ተሳስታችኋል። ይህ የምንመለከተው እንግዲህ በእጅጋ ከተማ የተፈጸመው አስነዋሪ መሰረተ ልማት አውድማችሁ የወጣችበት ነው። እጅጋ ከተማ ወደ ሁለት ቀበሌዎች ያላት የገጠራማ ቀበሌ ከተማ ነች። በሺ ከተማ እንግዲህ መከላከያ ሲወጣ ገብታችሁ ነው አውድማችሁ የወጣችሁ። ይህ የጀግንነት መለኪያ ወይም ደግሞ ተቆጣጠራችሁት ሊያስብላችሁ አይችልም። ስለዚህ ይህ መሰረተ ልማት አስነዋሪ አሳፋሪ ድርጊት ነው። በዛ አጋጣሚ ሊያስታውሳችሁ ስራችሁን ተግባራችሁን የሚለው መረጃ ለማመላከት ያክል ነው። ሌላኛው ጉዳይ መርሃቤቴ ወረዳ ላይ መርሃቤቴ ወረዳ ወቅሎ ተብሎ በሚታወቅ ቀበሌ ላይ ይህ የጭነት ተሽከርካሪ መኪና ላይ እንግዲህ ደፈጣ ውጊያ መታን በላ ሹፌሩን በመምታት መኪናው እንዲገለበጥ በማድረግ የሰው ህይወት እንዲያልፍ በማድረግ በደፈጣ ውጊያ የጠላትን ሀይል ደምስሰናል ብላችሁ ስፖስቱ ስላየሁት ነው። አሳፋሪ ድርጊት ነው ይህ ድርጊት። ተሽከርካሪው ንጹዋን የነጋዴ ተሽከርካሪ መኪና ነው። ነገር ግን እንደ ጀብድ እያያችሁት ያለ አስነዋሪ ድርጊት ነው። ይህን ገመናችሁን ብትተው መልካም ነው። የአማራ ሌሉና ጉዳይ የምትሉት ሹፌሮች በሰላም እንዳይሰሩ ነገሩ በሰላም እንዳይሰራ የማህበረሰቡን የደህንነት አደጋው ሲደቀናችሁ በራሳችሁ መሆኑ በግልጽ የሚያሳይ ጉዳይ መሆኑ በግልጽ ሊሰመርበት ይገባል። ስለዚህ ፋኖች ሰሞኑን ጭር ብለዋል። ጭር በጣም ጭር በጣም ጭር ብለዋል። ድምጻቸው ጠፍቷል። ጦት የሚባለውን ዜና ልቅና የፖለቲካ ሽፋኝ የሰጡት ሶሻል ሚዲያ ላይ ብቻ ቁጭ ሎ መጮህ ጀምረዋል። መንግስት በእጅጉ አጠናክሮ እርምጃውን እየወሰደ በከፍተኛ ሁኔታ ኪሳራ እያስተናገዱ ነው። በወሎም በጎጃምም በባህር ዳር ዙሪያም አይቀጡ ቅጣት እየተቀጣ ይገኛል። ሌላኛው ጉዳይ የዚህ ጋር እየያዝን የምናልፈው አባታቸው ሻዕቢያ የሆነችው እንግዲህ የአሰብ አፋሮች በእጅጉ እንቅስቃሴ ጀምረዋል። ሻዕቢያ እንግዲህ በመቃወም በከፍተኛ ሁኔታ በተጽዕኖ ስር የነበሩት የአሰብ አፋሮች አሁንም አጠናክረው የትጥቅ እንቅስቃሴውን እየገፉበት ይገኛሉ። ስለዚህ ሻዕቢያ አንድም ትንኮሳ እንዳታደርግ፣ አንድም አርፋ እንዳትቀመጥ እጅግ ስጋት ውስጥ ያለች እንደሆነ የሚያመላክት ጉዳይ ነው። አርፋ እንዳትቀመጥ አሰብ እንደሚሄድባት ታውቃለች እንዳትጀምር እንደማያዋጣት ታውቃለች። ስለዚህ አሁ ውጥረት ውስጥ ያለችው ሻቢያ በከፍተኛ ሁኔታ የአሰብ አፋሮችም እየገፉበት መሆኑ ተመላክቷል ማለት ነው። ውድቻና ቤስብ ተከታታዮች ለሀገራችን ሰላም ያድርግ። ታጥቃችሁ ያላችሁ ወንድሞቻችን ትምህርት ውሰዱ ትምህርት ውሰዱ። መንግስት በተከታታይ የሰላም ጥሪ ያቀርቦላቸዋል። የሰላምን መንገድ ተጠቀሙበት። ህግ የማስከበር ዘመቻም አጠናክሮ እየተወሰደ ይገኛል። በተለይ በባህር ዳር ዙሪያ ውስጥ ከተወሰደባቸው እርምጃዎች መሸንቲ ዙሪያ ተብሎ የሚታወቀው ሙሉ በሙሉ በመከላከያ ቁጥጥር ስር ነው። በዛ ዙሪያ መቼም ትንኮሳ እንደማያደርጉ መቶ ፐርሰንት እርግጠኛ ነኝ። ከባህርዳር እስከ መሸንቲ ከመሸንቲ እስከ መረዊ ድረስ ባለው ቀጠና ሙሉ በሙሉ በመከላከያ ቁጥጥር ስር ነው። በተለይ ለቀረጥ ስብሰባ በማለት ምክንያት እንግዲህ ዘርፈ ሲያካሄዱበት የነበረ ያ ሳይት አሁን መከላከያ ጥናት በማድረግ ሙሉ በሙሉ በቁጥጥር ስር አውሎታን ወይም ደግሞ መከላከያ የሚንቀሳቀስበት ቀጠና መሆኑ አመላካች ጉዳይ ነው። ይህ አካባቢ የመጠጫ የመዝረፊያ ብቻ ነው የሚጠቀምበት። ስለዚህ ፋኖችን በግልጽ ማወገዛቸው እኮ ስለማያችሁ ነው። በተጨባጭ ከዚህ ከባህርዳር ጎንደር፣ ከባህርዳር እስከ ማርቆስ ድረስ ሙሉ እንቅስቃሴ ሆን ተመልክቻ ይችዋሉ። የዘረፋና የመጠጥ ቢራ የሚጠቀሙበት ይህ የዘረፋ ቡድን ነው እንጂ የአማራ የህልና ጉዳይ የሚል እሱን ተውት። እሱ ላይ የሚቀመጥ ታፔላ ብቻ ነው፣ ውስጡ ግን ዘረፋ ላይ የተሰማራ ቡድን መሆኑ በግልጽ የሚያሳይ ጉዳይ ነው። ስለዚህ በባህር ዳር ዙሪያ የተወሰደው እርምጃ ጥሩ ትምህርት አስተማሪ ነው። ቀሪ ወንድሞችም እንዲማሩበት እያደርጋ ነው። ውድቻ ነብሰዎች በሌላ ቪዲዮ ተመልሰን እስክንገና የመልካም ቆይታ እንዲሆንላችሁ ከውድ ተመኘው።